ዛአሬ ገና እንደ ሰው የምታስብ መዳም ተገኘች። አስባችሁታል? እስካሁን ሰራተኞች ላይ የግፍ ግፍ ሲፈጸምባቸው፣ አንድን መዳም ግን ሶሻል ሚዲያ ላይ ወቶ ያየውን ነገር ሰራተኞች ላይ የሚፈጸመውን ግፍ አንድ መዳም ውቶ ሲናገር አልሰማውም። ግን ዛሬ የገዛ ዜጋቸው የገዛ መዳም ወታ የተናገረችው ያየችው እና ምን ያክል አንዳንድ መዳሞች የግፍ ግፍ ሰራተኞች ላይ እንደሚፈጽሙ ወታ ተናግራለች። ማለት ይህ ቪዲዮ ደግሞ ለብዙ መዳሞች እንዲደርስ ፈልጋለ። ቪዲዮ ላይክ ሼር አድርጉት። ሀባይቢ አሰላም አሌይኩም ወራህመቱላይ በረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናቸው? ሰላም ናችሁ? ኒጋውል ሰላም ነው። አላስቦ ነው ታላ። በያላችሁበት ሰላማችሁ እኔ ብዛልኝ ሀገራችንም ሰላም አድርግልን አልኩኝ። ተለምደው በአዲስ ዶ መጥቻለሁ ማለት ነው። መግቢያ ላይ እንደተናገርኩት ትክክለኛ የሚያስብና ጭንቅላት ያለው ምን ያክል ሴት ሆና ሴት ልጅ ላይ የምትፈጽመውን ግፍ በገዛ መዳማቸው አፍ ሲወጣ በጣም ደስ ብሎኛል። ወላ ላዚም እኔ አውቄ ማለት ነው መዳሜ እንድትሰማው እንድታየው ብዬ ምን እንዳደረግኩ ታውቃላችሁ ዋትሳፕ ላይ ስቶሪ ላይ አደረግኩት ማለት ነው። ለምን የኔ ዋትሳፕ ስላላት ታያዋለች ትሰማዋለች ብዬ ስላሰብኩኝ አደረግኩት ማለት ነው። እና በጣም ነው ደስ ያለኝ። በነገራችን ላይ ብዙ ቫይረል ወጥቷል ቪዲዮ። በጣም ደስ ብሎኛል፣ እንደዚህ እንደ ሰው የሚያስብ እኛን እኮ ጭራሽ እኮ እኛን እንደ ብረት ነው የሚያዩ። በቃ ምን ደክመን አይመስላቸውም። የወንድ ጉልበት ያለን ነው የሚመስላቸው ማለት ነው ብዙ ጊዜ ወንድ ልጆቻቸውን ባሎቻቸውን አታንሳ ታወ ይሉና ሰራተኛው ታነሳዋለች። ታወ አንተ አትችለውም። አስባችሁታል? የሃያ ዓመት የሃያ አምስት ዓመት ወንዶችን ልጆቻቸውን እንዳይደክሙ እንዳያነሱ ጉልበታቸውን እንዳይደክም እኛ ሰራተኞች ግን፣ ለነሱ እኛን የሚያስቡን ምንድን ነው? እንደ ብረት ብረት ነው የምንመስላቸው። ጭራሽኑ ምንደክም፣ ጭራሹኑ በቃ ዲካ የሚሰማን አይመስላቸውም። ማን እንደኛ ሴት ሆነው እንደኛ ሴት ሆነው እንደ ሴት ወልደው ያዩትን እነሱ ግን እኛ ጭራሽ የነሱ በቃ አንዳንድ ጊዜ ምን እንደማስብ ታውቃላችሁ፣ እኛ ሰራተኞች በባሪያንን ወይ ነው ሚለው በጉራ የሚገባኝ ማለት ነው። እና እነሱ ማይሰሩትን እነሱ ማያደርጉትን እነሱ ልጆቻቸው እንዲሰሩት የማይፈልጉትን ነገር ሰራተኞች እንዲሰሩ ያደርጋሉ ማለት ነው። እና በጣም ነው የተገረምኩት። ወላይ ከዚህ በፊት የሆነ ጊዜ እንትን ልጆቹን ይዘን ሀዲቃ እንህዳለችኝ እና ልጆቹን ይዘን ሶስታችንም፣ ሰራተኛ ሁለት ፊሊፒኖች አሉ እንደነገርኳችሁ። ታውቃላችሁ ብዙዎቻችሁ የምትከታተሉኝ፣ ታውቃላችሁ ብዬ አስባለሁ። ሁለት ፊሊፒኖች አሉ። አንዷ ልጅ ትይዛለች፣ ሊላይቶ ቤት ታጸዳለች፣ እኔ ምግብ ነው የምሰራውና ከዛ ልጆቹን ይዛችሁ ይዘን እንሄድ፣ በዛውም በጣም ገብታችሁ፣ ልጆቹ ምሳቸውን እዛ ይበላሉ አለችን እና ወጣን፣ ሄድን ማለት ነው። ጅዛን ላይ ክፋላት ለእኛ ትንሽ የህፃናቶችን ቡርገር ይ ትንሽ ዋን ማለት ነው። ወላሃ አይበቃችሁም አያጠግብምን እኔ ግን ቡርገር አሉ ድመጅ ከመጀመሪያውም ቁርስ አልበላሁም ምሳሳ አልበላ ነበረ። ይዛ ነው ሄደችው እዛ ትበላላችሁ ብላ ማለት ነው። ምን ያክል ጥሩ ምግብ እንደሚሰጥ ሰው ሆና ይዛን ሄደች ለልጆቹ ቡርገሩ አይበቃቸውም ብላ ኔጌት የስጋ ይሄ የድጃጁን ይሄ ትንንሽ አድርገው ኔጌት ይሉታል። አብዛኞቻችሁ ታቁታላችሁ ብዬ አስባለሁ። እሱን ጭምር ገዝታ ለእኛ ግን አንዳንድ የህፃናቶቹን ቡርገር ማለት ነው፣ የህፃናቶቹን ቡርገር ትንሽ ወላ ላዚም አይበቃችሁም። አያት እንኳን ልትጠግቡ ቀርቶ በቃ ከነ ጭራሹ አይበቃችሁም። እሱን አንዳንድ ገዝታ ሰጠችን ማለት ነው። በጣም ነበር የገረመኝ። ለልጆቿ ግን ቡርገር ገዝታ ለህፃናቶቹ እኮ ነው። ትልልቆቹን ተውት፣ ትልልቆቹ ትልልቁን ቡርገን የተገዛላቸው። እንዲሁም ደግሞ ለህፃናቶቹ ቡርገሩ አይበቃቸውም ብላ ነጌት ጭምር ጨምራለች። ለህፃናቶቹ ያልሰጠችውን ምግብ ለእኛ ሰጠችን ማለት ነው። አስቡት እንግዲህ፣ እንደ ህፃን የህፃን ምግብ ነበር ያዘዘችልን። ምንም አላልኩም፣ አልሐምዱሊላህ ሰጠችንን በላን። ውሃ ሰጠችን። ለሌሎቹ ቤብሲ ምናምን፣ ለእኛ ግን ውሃ ብቻ ነበር የሰጠችን። ችግር የለውም አልሐምዱሊላ ብለን ተቀባልን። እዛው እየበላን እያለ አንዲት ሌላ ደግሞ ሰራተኛ የእኛ ናት፣ በነገራችን ላይ ወላይ ቀርቤ እንዳላናግራት በጣም ስለፈራች በአማርኛ ራሱ ሳወራት፣ በቃ ሴቷን ፊትፊቷን ስለት ስታይ። ከዛ ከሌላ ሰራተኛ ጋር አታውሪ በላታለች መሰለኝ። በጣም ፈራች ማለት ለአውራት ላውራት አልፈለኩም። ካላ ስራ አኳት መጀመሪያ ለቀርባት ፈልጌ ቀሳ አድርጌ ባማርኛ ሳናግራ ሴቷን ትኩር ብላ አይታ ወደኔ አልዞረችም። ከዛ ተውኳት። ወላ ላዚም ለልጆቿ ምግብ አቅርባ እያበላች፣ እሷን ግን ወደ ዳር ቅረብ፣ እዛ ወደ ዛ ጠጋ በይ ብላ ከጣውላው ራቅ አድርጋት፣ ወላሂ ምንም አይነት ምግብ ሳትገዛላት። እኔ ግን አልሐምዱሊላህ ያልኩት አስቡት እንግዲህ የህፃናቶች ቡርገር ቢሆን ራሱ ትንሽ ቢሆን ራሱ ገዝታ ሰታናለች። ለእሷ ግን ወላሂ እነሱ እየበሉ እነሱ ምግቡ ለእነሱ ቀርቶ ተርፎ ለሌላ ሰው ጭምር ይበቃል። ለሰራተኛዋ ግን ወላሂ ላዚም ውሃ እንኳን አልሰጧትም። አስቡት ማለት ነው። ልጆቹ በልተው ካበቃችሁ በኋላ እና ልጆቹ ወደ መጫወቻ ሲሄዱ የቀረውን ምግብ ብላ ሰጠቻት ማለት ነው። መጀመሪያ እኮ ቀንሰ አልሰጠቻትም። አስቡት ምን ያክል ግፍ እንደሚሰሩ ሰራተኛ ላይ እና ሰራተኛ ከነ ጭራሹ ሚደክመን ሚሪበን እንዲሁም በቃ እንቅልፍ የሚያስፈልገን በጉልበታችን እንደሚደክም ጭራሹኑ አይረዱም። በቃ ለራሳቸው ብቻ እንዲያርፉ ለራሳቸው ብቻ ሀ አራት ሰዓት ስልካቸው ላይ ቁጭ ይላሉ። እንደው ወላ የወንድ ጉልበት ያለን ነው የሚመስላቸው ማለት ነው። የገዛ ወንዶቻቸው ግን ትልቅ ስራ እንዲሰሩ አይፈቅዱም። እኛ ሰራተኞቹን ግን ሌሎች እንኳን ትልቅ ወንዶች የማይሰሩትን ስራ እንድንሰራ ያደርጋሉ። እና በጣም ነበረ የተናደድኩት ወላሂ። ወላ የእኔ ቡርገሩን ባልጨርሰው ኖሮ ለእሷ ነበረ ምሰጣት ማለት ነው እና የሰጠችኝ ትንሽም ስለነበረች ወደ አሁኑ አለቃች ግን ዞር ብዬ ሰዓት እንዲሁ በባዶ ተቀምጣለች፣ እና አዘንኩኝ። እና አንድ ነገር ኳቾች ደግሞ መግቢያ ላይ ያያቸዋት መዳም ምንድን ነው እየተናገረች የነበረው ሰምታችኋል? አብዛኞቻቸው አማሪ አረብኛ የምታውቁ ምንድን ያለችው ሰራተኞች ላይ ፈጠሪያችሁን ፍሩ፣ እንደዚህ አቅማቸው የማይችለውን ነገር አታሰሯቸው። እሷ አያየችው ምንድን ነው ወደ መጠር ወይም ደግሞ ወደ ለመሳፈር ሌላ ሀገር ለመሳፈር እዛ አይሮፕላን ማረፊያ ላይ ሄዳ ሄዳ ሰራተኞች ላይ የሚፈጽሙትን ግፍ አይታ ነው። ለብዙ ጊዜ አይቻለሁ አለች። አንዴም ብቻ ሳይሆን ከአንድም ሁለቴ ከሁለትም ሶስቴ አይቻለሁ እና ለምን ይህን ያክል ክፉ ትሆናላችሁ? ለፈጣሪያችሁን ፍሩ ለልጆቻችሁ ነው የሚቀመጠውና ነገ ምን እንደሚያጋጥሟችሁ አታቁምና ሴት እንደሆነች አስባችሁ እናንተ ሴት እንደሆናችሁ ሁሉ የሴት ጉልበት እንዳላት እናንተ መዘናጋት የለባችሁ ልጆቻችሁ እንዲያደርጉት ሴት ልጆቻችሁማ የነገ ቀን እንዲተርስባትን የማትፈልጉትን ነገር ለሌሎች ሴቶች ላይ አታድርጉ። እሷ የወንድ ጉልበት አይደለም ያላት የሴት ጉልበት ነው ያላትና ምንድን ምንድና ያደረግ ያለው ያደረጉት አንዷ አንዷን ሰራተኛ የሶስት አራት ልጆች አምስት ልጆች ይዘው ወደ ሪፖርት ይሄዳሉ ከሄዱ በኋላ ደግሞ የልጆቹን ሻንጣ ሁሉ እንድትሸከመ ያደርጓታል አለች አስባችሁታል ያን ሁሉ ተሸክማ ስልካቸውን ተሸክማ አይባዳቸውን ተሸክማ ውሃቸውን የሚጠጡትን ነገር ተሸክማ ራሱ የታለ ሌላዊ ቃያለች ትሳደባታለች አለች ትገፈትራታለች አለች ያ ሁሉ ደግሞ አልቆ እዛ አውሮፕላን ላይ ተተሰቀሉ በኋላ ወደ እንትን ወደ ወንበር ወንበራቸው ከሄዱ በኋላ እዛ ቦታ ላይ ልጁን አብይ እንዲህ አድርጊ፣ ምን ታፈጫለሽ? ልጆቹን አስንትን እንዲሉ አድርጊ እንጂ የታረክሽው አይባዱን፣ የታረክሽው ሻንጣውን፣ የታረክሽው በቃ የምትላት ነገር በጣም የሚያናድድ ነገር ነው ብላ ስትናገር ነበር። እና እኔ እንደዚህ የእውነት ፈጣሪ ፈርቶ እንደዚህ ለሰራተኛ ለሌላ ዜጋ ሚሆን በአጠቃላይ ሰራተኛ ላይ የሚፈጸመውን ግን ግፍ ሚዲያ ላይ ወታ ስትናገር በጣም ደስ ብሎኛል። ብዙ የሚሰማ ጭንቅላት ያለው ሰው ብዙ ይማርበታል ብዬ ያስባለሁ። በተለይ ደግሞ መዳሞች እና ሀባይቢ በጣም ነው ያዘንኩት እና ወላሂ የግፍ ግፍ የሚፈጸምባቸው ብዙ ልጆች አሉ። እኔ ግን አልሐምዱሊላ ረብልዓለሚን ለአላህ ምስጋና ይገባው በሚሰራበት ቤት ራሴን ምግብ በሚሰራው ከኔ ጋር ያሉ ሰራተኞች ደግሞ አብረን ነው፣ ደስተኛ ነን። አልሐምዱሊላ ያኔ ደስተኛ ነን ስላችሁ፣ አንጣላም። ብንጣላም ደግሞ ወደ ሴትዋ እና እንትን አንልም። ራስ በራሳችን ቅም አንያያዝም። እንዲሁም ደግሞ እንተጋገዛለን፣ ችግራችንን እንኳን እናወራለን። አብረን ባንን ነው ሴትዋ የሆነ ነገር ስለ እኔ ስትነግራቸው መጥተው ይነግሩኛል ማለት ነው እና እንደ ሌሎቹ የኔን ወሬ የእሷ ጋር የእሷን ወሬ ወደ እኔ ያደረጉ አያጣሉንም። ገባችሁ? የገዛ ዜጋችሁ ራሱ አብራችሁ የሚሰራ እናንተ እንዳትወደዱ በቀሰብ የበለጠ አረቦች እንዲጠሏችሁና ችግር እንዲፈጠር የሚያደርጉ የራሳችን ዜጎች አሉ። ግን አልሐምዱሊላ ያለሁበት ቤት፣ አሁን አንዳንዶቻችሁ በጣም ፊሊፒኖች ክፉ እንደሆኑ በጣም እንደሚያሰቃዩችሁ ከመዳሚቱ ጋር እንደሚያጣላችሁ ትናገራላችሁ። ግን እኔ ይኸው አምስት ዓመት ቃላስ፣ አራት ዓመት ጨርሼ ወደ አምስት ዓመት ገብቻለሁ። አንድ ቀን እንኳን የእኔ ከነሱ ጋር ስጣላ የተጣላሁበትን ምክንያት ሄደው ለመዳምቷ ተናግሮ አያውቁም። ራስ በራሳችን እንቆጣጣለን፣ ተቆጣጠን ደግሞ ቅምናን አንያያዝም። አስር ደቂቃ ራሱ አሁን ለምሳሌ አንዲቱ መታ መጥበቅ እንኳ ቆሸሸችብኝ እጮህባት አለው። ከዛ ተናድጄ ለሜነደረሽ ለሜነደረሽ ስላለው እሷም ተጫጭ ነጫጫህና ትንሽ ቆይታ ደግሞ እሷ ወይ እቃውን ጥጥብ አድርጋ ትወጣለች፣ ወይም ደግሞ እቃውን እዛው እንትኑ ላይ መክሰል ጋር ስብስብ አድርጋው ትወጣለች። ከዛ ትንሽ ቆይታ መታ ደግሞ የሆነ ነገር ትጠይቀኛለች። ረሳዋለው ትረሳዋለች ማለት ነው። እና የፈለገ ነገር ብንጣላው እንኳን ጩኸታችንን ሰምታ ሴትዮዋ ምንድነው ኑ ንገሩን ብላ ስትል ራሱ ምንም የለም ነው የምንላት ባችሁ ይህ ነገር በጣም አስደስቶኛል። ለምን ብትሉ አንዳንድ አረቦች ወሬ እንዲመላለስላቸው እና ራስ በራሳችን እንዳንዋደድ ራስ በራሳችን እንትን ሰላም እንዳይፈጠር የሚያደርጉ መዳሞች አሉ። እንዲሁም ደግሞ አብራችሁ የሚሰሩትም እንደዛው የሚያደርጉ አሉና አላህ ይጠብቃችሁ ብዬ የዛሬ ቪዲዮ ይህንን ይመስላል። ስለ ተከታተላችሁ እኛ መሰግናለሁ ሰላም አለይኩም ወራህመቱላሂ ወበረካቱ ቪዲዮውን ግን ላይክ ሼር ማድረጋችሁን አትርሱ ለቻኔል መልሰውና ሰብስክራይብ አድርጎ ብዙ ልጆች ሰጤነት ይጠይቋችሁኛል አሁን ደናንኛል አልহামዱሊላህ ባይብ ያላህ ይጣብቃችሁ እሺ ሰላማችሁ